ያስነኩኝማ ነገር አለ ግን ሀሳብ ቀይሬ ከባሌ ጋር እና ልጄን ወልጄ በሰላም ለመኖር ዳኒሜ ተገኝቻለሁ። እና በጣም ነው የሚደክመው፣ ጉዝሞን በጣም ታውቃላችሁ። ሆርሞን መለዋወጥ አለ፣ ብዙ ነገሮች አሉ። እየወፈርኩ ነው። በደጫደጭ ብላ ብቻ አሉኝ እና በቃ ከዳኒ ጋር ብዙ ህልሞች አሉኝ እና እስከ ዛሬ ያስቀየምሁት ወይም ያልኳቸውን ምናምን ነገሮች ሰርዤ አዲስ ህይወት ለመኖር ከልጄም ጋር ዳኒም ልጁን ስለሚፈልገው ይሄን ህይወት መኖር አለብን ብለን እናስባለን። ሰውም በባሌ ቤት በባሌ ቤት መጥቻለሁ እና ብዙ ነገሮችን መቀየር ፈልጋለሁ። ህይወቱን፣ ቤቱን፣ ዳኒን ራሱን የሚያስባቸው የተለያዩ የሚያስጠሉ ነገሮች አሉ። እነሱን ስርዓት እናስይዛለን እና እንደ ሚስት የሚገቡኝን ነገሮች ሁሉንም አደርጋለሁ። ቤቴን በትክክል መያዝ አለብኝ። ዳኒ ውጭ ነው የሚበላው ምናምን፣ ከዚህ በኋላ ቤታችን ነው የምንበላው። እንደ ባልና እንደ ሚስት ማታ ማታ ቡና እየተፈላ ምናምን ብዙ ህይወቶች እናሳልፋል። እሱ እንደናንተ እናጋራለን እና ዳኒ ባይተ ወይ እንደመጣ አያውቅም። በድንገት ነው እየመጣ ያሉት ቢከዝ በቃ ባለፈውን በጣም ታናደውብኝ ነበር፣ ነው ጀስት ላይክ ሰርፕራይዝ ነው እና በቃ ከሱ ጋር ለመኖር ቤተሰቦቼንም አማክሬ የባለፈው ጉዳይ ስህተት እንደሆነ ስለሰማሁኝ እንደ አዲስ ህይወቴ ከልጄ እኔ ምን በኢየሱስ ምን ስል ልጄን ለማስወረድ እንዳሰብኩኝ አላውቅም። ግን ያው ሰው ልጅ ይሳሳታል፣ ከዛ ደግሞ ይታረማል። የሰውነት መለኪያ ውስጥ ነው እና ተሳስቼ የነበረና ዛሬ አርሜ ነገሮችን ለማስተካከል ዳኒ ቤት፣ ባሌ ቤት ተገኝቻለው እና ብዙ የምንቀይራቸው ህይወቶች አሉን። ኤሌሜንትስ በጣም ድክም ነው ል በዛ ላይ የጮኸ ነው። አይኬ ወይ ባይደዌ ልጅ ገፍቶ እስክታዩት ከዛ ደግሞ ይወለዳል ምናምን። ያው አንዳንድ ነገሮች ቢኖሩም በማል እነሱን ግን እናስወግዳለን እና ላቸዋለው። ዛሬ በባሌ ቤት ስለመጣው ወይ ደስ ብሎኛል። እናተ እንደዚህ በግላጭ ላይ ያለ ማንም ጋጋታ በማውራቴ በጣም ደስተኛ ነኝ። እና ደግሞ ቃ ገና እየጠበቅኩኝ ነው። እሱንም ገና ጫማዎቼ ምናምን አልመጡም ትንሽ እቃ ቤት ይቀረኛል፣ ትንሽ ሻንጣዎች ይቀረኛል። እነሱ ይመጣሉ ቤታችን ሙሉ ይሆናል። እና እንደዋን እንደምን ተበቃን ተያይዘን እና እነሱንም ነገሮች እንደ እናሳያለን። ኤንዌይስ ያኔ ሳይወጣብኝ ቶሎ ልግባ። ግን እነሱ በጣም ቆዩ እየጠበኩኝ ነው። ሻንጣዬንም ምናምን ደቃዎች ይናሉን ጨረስሽ? ዛሬ በቃ ሙሉ ይስሙኝ ምናምን ላድር ነው። ፈርስት ታይም ከዳኒ ጋር ላድር ነው እርጉዝ ከሆንኩ በኋላ አንድ ቤት እንደንባልና እንደ ሚስት ልንኖር ነው። ግን ይሄን ሲሰሙ ደግሞ የሚፈጠር ነገር ሊኖር ይችላል። እንቋቋማለን ቤተሰብ። ኦኬ ከዚህ በፊት የነበሩ ነገሮች አሉ። ልጄን እስከ ማስወረድ የደረስኩባቸው የሆኑ ነገሮች ስለነበሩ፣ ችግር ስለነበሩ አሁን ግን ምንም አይነት ነገር ቢመጣ ልጄን ተቋቁሚ ወልጄ በማሳደግ በጣም ዝግጁ ነኝ። ልጁን ስለሚፈልገው እና የሚመጡ ነገሮች ይኖራሉ፣ አይጠፋም፣ ግን እነሱን እንቋቋማቸዋለን እና በኛ ህይወት ደስተኛ እንደምትሆኑ አስባለሁ። ምክንያቱም ዳኒ ልጁ ም ልጁ ንፈልገዋለሁ በዚህ ሰዓት እና ቆንጆ ህይወትን እንኖራለን። ያው እረብሻ ማንም ሰው ህይወት ላይ አይጠፋም ይረብሸን፣ የሚበላሹ ነገሮች አይጠፉም፣ ግን ያው የደፈረሰ ውሃ መጥራቱ ስለማይቀር ይደፈረስም ይጠራል እና ነገሮች ይስተካከላሉ። ዳኒ ይህም የሰላም ህይወት ይኖራል። የሚታመማቸው ነገሮች ምናምን አሁን፣ ኦፍኮርስ እኔ ሚስቱ መጥቻለሁ። የሚታመማቸው ነገሮች ምናምን ይቆማሉ። እንደ ሚስት የማደርጋቸው ብዙ ነገሮች አሉ ዳኒ ጋር መስራት ያለብኝ፣ በፊዚካልም ሜንታሊ እና እነሱ ነገሮች አደርጋለሁ ወይ ባልና ሚስት እኔ ቶሎ ይደክመኛል እርግዝና እንደ ዳክተር እና ዳኒ ደመጣ ግን ሰርፕራይዝ ነው። በቃ ደስ እንዴት ደስ እንደሚለው ለማየት በጣም ጓጉቻለሁ። እና ሳይወጣብን ቶሎ እንገባለን። በቃ እንትኔም ቆየ ግን ኢትስ ኦኬ በቃ ወይ ዳኒ ወርዶ ያመጣል። እሱ ቆየ። እዚህ ቆሜ ሰርፕራይዞ ከሚበላሽ ገባና ቢያየኝ ይሻለው፣ እና ልሂድ እስቲ። በቃ እና አግዘኝና ካሜራውን አያግዝም

የመጣ አልገባ ሻንጣሽ ምን ያደርጋል? ባሌ ነው። እዚህ ቤት ለመግባት ምን ያሰኛል እርጉዝናሽ እንኳን እኛ አደባባይ ህዝብ ሁሉ አቁች ያልከ ስለዚህ

ስሰብኛለሽ ከዚህ በኋላ ማለት ነው። ኤሱን የምትለው ነገር ብቻ የሚሆነው ተረዳ። ኤሱን እንድመጡ ካልፈለግሽ ማንምሱ እዚህ ቤት አይመጣም። ኤሱን የምትፈልገው ነገር በሙሉ ይሆናል። በአማራጭ ነው

ልጅ ይሰማል፣ ልጃችን ይሰማል፣ ይረበሻል። እሺ፣ እኮ እኔ ከቤቴ ድረስ የመጣሁት ጩኸት ፈርቼ ነው። በቃ እኔ በጣም ሆርሞኖቼ እየተለዋወጡ ነው። እሺ፣ የምታየው ነገር ነው ያለው። ድምጽ መቀነስ የምትችል አይነት ሰው አትመስለኝ። እኔ ቁጠልቻት አይደለም ዳኒ ግን፣ በቃ እኔ ማንንም ጩኸት መስማት አልፈልግም።

በጣም ይቅርታ ይሄን ስልሽ በቃ። በጣም ይቅርታ ይሄን ስልሽ በቃ። ለልጅ ደህንነት በጣም ልጅ ወዳድ ነው። አንተ በጣም ራስ ወዳድ የመቀላለል ዘመን እንደልቧት

ይሄው ድሽት ስለሚል ስለሚል ጓደኞች አሉ። ነገሮችም በውጭ አድርጋችሁ ምክንያቱም እዚህ እየመጡ እንዲ የሚበጠብጡት እኔ ደግሞ ልጄ ይሰማዋል። ስለዚህ ነገሮቹ ዙባዎች ይሁኑ በላ። ቲቪውን የምንድን ነው የማይሰቀለው? ለሰውየው ደውለት ልጅ